ይህ ስነ ግጥም የታሪያዊ ጀግናው የመጨረሻው ቃል ነው። ሰቆቃወ ጴጥሮስ። አይ ምን ነውም መብርሃን ኢትዮጵያን ጨከንሽባት ምነው ቀኝሽን ረሳሻት እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት ልቦሻሽን ታዞሪባት ፈተናዋን ሰቀቀኗን ጣሯን ይበቃል ሳትያት አላንቺ እኮ ማንም የላት አውሮጳ እንደሁ ትናጋዋን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለራዊ እባጭ ጫንቃዋን እንደ ኮረብታ ተጭኗት፣ ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዟት፣ ነፍሷን ድጦ ያስ በረከካት ስልጡን ብኩን መጻጉ እናት እና፣ ፈርቼ እንዳልባክን ሲርቀኝ ያህልሽ ውጋጋን፣ አንቺ ካጠገቤ አትራቂ፣ በርታ በይኝም መብርሃኔ ቃል ኪዳኔን እንዳልረሳት እንዳልዘነጋት ኢትዮጵያን። አዎን ብቻዬን ነኝ፣ ፈራሁ። እሸሸግበት ጥግ አጣሁ። ምጽናበት ልብ አጣሁ። ማማ ኢትዮጵያን መንፈሴ ተፈትቶ እንዳይከዳት ይሰጋሁ። አዋጅ የምስራች ብዬ የትብት ምግቤን ገድፌ ከእናቴ ማኅፀን አልፌ በኢትዮጵያ ማኅፀን አርፌ ካፈሯዋ አጥንቴን ቀፍፌ ደሜን ከደማ አጠንፍፌ ከወዛ ወዟን ቀፍፌ በሕፃን እግሬ ድኬባት በሕልም አቅናፌ ከንፌ እረኝነቴን በሰብሏ በምድሯ ላብ አሳልፌ ከጫጩትና ከጥጃ ከግልገል ጋር ተቃቅፌ በጋው የረኛ አደባባይ ክረምት እንደወዙ ወዙ ፍሳሺ በገጠር የደመና ዳሲ በገደል የሸለቆ አዳራሽ ከቆቅና ከሚዳቋ ከዥግራ ጥረን ስተሻሽ በወንዝ አፋፍ ሐረግ ዝላይ መወርወር መንጠልጠል ጢሎሽ ከፍልፈል ጋር ሩጫ ስገጥም ከቀበሮ ድብብቆሽ ከናዳ ጫፍ ሳር አጨዳ ለግት ላሜ ትንሽ ግጦሽ ለጥጃዬ የሌት ግርዶሽ ለጥማድ በሬዎቼ ራት ለማታቸው ትንሽ ድርቆሽ ለግልገሌ ካውሬ ከለል እማሳው ስር ጎጆ መትከል ለፀሐይ የሾላ ጠለል ለዝናብ የገሳ ጠለል ውሎ የንብ ቀፎ ማሰስ የአበባ እንቡጥ ሲፈነዳ የግጦሽ ሳር ሲለመልም ሲሰማሩ ሰደድ ሜዳ አዝመራው ጣል ከምበል ሲል ከብቱ ለሆራ ሲነዳ ፈረስ ግልቢያ ስሸመጥጥ፣ ከወፎች ዜማ ስቀዳ፣ ልቤ በንፋስ ተንሳፎ በዋሽንት ዋይታ ሲከዳ፣ ያቺን ነው ኢትዮጵያ፣ የመላት መብርሃን ረሳሻት። ያቺን የልጅነት ምስራች፣ የሕፃንነት ብስራት፣ የሳቅ የፍንደቃ ዘመን፣ የምኞት የተስፋ ብፅዓት! ያቺን የልጅነት እናት አዛኝቱ እንዴት ብለሽ ጥርስቶሽሽን ትነክሽባት? ስሜን በስምሽ ሰይሜ በአገልግሎትሽ ሰዋትት ከዜማ ቤት ቅኔ ቤት ከድጓ ቤት መጻሕፍት ካንቺ ተቆራኝታ ዕድሌ ካንቺ ተቆራኝታ ነፍሴ ከቀፈፋ ደጀ ሰላም ከቤተ ልሔም ቅዳሴ አኮ ቀዶ ቀፎ ዳባ ለብሶ ቅኔ ዘርፎ ግስ ገሶ መቅደስ አጥኖ ማህሌት ቆሞ በልብሰ ተክህኖ አጊጦ በብር አክሊል ተሸልሞ መብርሃኔ አንቺ ጽላት ነፍሴ ላይ በሳት ታትሞ የመናኒው ያባ ተድላ ረድሆኜ አብሮኝ ታድሞ ሕይወቴ እምነትሽን ጸንሶ ሥጋ ፈቃዴ ተድሶ ለሕንጻሽ መዲና ቆሞ ለክብርሽ ድባብ ምሰሶ ስሜን በስምሽ ሰይሜ ሆነሽኝ የእምነቴ ፋኖስ፣ ለዋዜማሽ ግሸን ማርያም ለክብርሽ ደብረ ሊባኖስ ስሮጥ በወንበሩ አኖርሽኝ ባንበሳው በቅዱስ ማርቆስ። ታዲያን ዛሬ ኢትዮጵያ ስትወድቅ ከምሰጭኝ ለፍርሃት ጦስ፣ ምነው በረኝነት እድሜ አይኔን በጓጐጣት የሎስ? የጋኔል ጥምብ አንሳ ከንፎ ወርዶ በጨለማ በርኖስ። ባክሽ መብርሃን ይብቃሽ ባክሽ ምስለ ፍቁር ወልዳ ጽናት ስጭኝ እንድካፈል እናቴን የኢትዮጵያን ፍዳ፣ ከነከሳት መርዝ እንድቀምስ ከነደደችበት እቶን፣ የእሷን ሞት እኔ እንድሞታት ገላዋ ገላዬ እንዲሆን። አዎን ብቻዬን ነኝ ፈራሁ፣ የምጸናበት ልብ አጣሁ። ሸሸግበት ጥጋጣው ሕፃን ሆኜ የእርግብ ጫጩት አንዳንዴ ራብ ሲያዳክማት ችጋሪ ከጎጆዋ ገፍቶ እዛፉ ግርጌ ሲጥላት እናቷ በራ ደርሳላት በአክናፏ ሙቀት ታቅፋት እፍ እያለች ግንባሯ ላይ ሕይወት ስትነፍስባት ወዲያው ነፍስ ትዘራለች ሽር ብር ትር ያለች። ባክሽ አንቺማ አትራቂብኝ መብርሃን እናቴ ትንፋሽሽን እፍበይብኝ፣ ጽናትሽን እፍበይብኝ። ወይም ይችን የሞት ጽዋ ጥለዋ ነፍሴን ካፈናት እንዳልጠጣት አሳልፊያት፣ መራራ ክንፏን ገንጥለሽ ቀጠሮ ቃሏን ግደፊያት፣ አለዚያም ጽናትሽን ስጪኝ ልጠጣው ኪዳኔ ውሉን የኔ ፈቃድ እምነትሽ ነው። ያንች ፈቃድ ብቻ ይሆን እንደ ጳውሎስ እንድጸና በፍርሃት እንዳልታሰር በውስጤ ከሚታገለኝ በሥጋውሬ እንዳልታወር ለየለቱ ሞት እንዳልሰንፍ የኪዳኔ ቃል እንዳይነጥፍ ቃልሽ በሕሊናዬ ዲብ ኃይልሽ በሕዋሴ ይረፍ ፍርሃት ቢያረብብብኝም አንቺ ካልሽኝ አልሰጋም። ኩርትም ብዬ የችልበት ይሸሸግበት አይጠፋም። የግማደ መስቀሌን ጉጥ እታገስበት አላጣም። አለዚያም ብቻዬ ነኝ። ኢትዮጵያም ያላንቺ የላት አንቺ አጽኚኝ፣ እንድጸናላት፣ አስርጪብኝ የእምነት ቀንጃ፣ ለስጋቴ አጣማጃ፣ አቻ ለጭንቀቴ መቀነቻ። አዎን። ብቻዬን ነኝ፣ ፈራሁ። ሸሸግበት ጥግ አጣሁ፣ ምጽናበት ልብ አጣሁ። 1961 ቀበና